የቀድሞው የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ሶስት ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስትን ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወነጀሉ። አቶ ጌታቸው ረዳ ከፋና ቴሌቪዥን ጣቢያ ጋር ባደረጉት ቃለ መጠይቅም በስም ጠቅሰው የወነጀሏቸው ሶስቱ አመራሮች ብርጋዴር ጀነራል ምግበይ ኃይለ፣ ብርጋዴር ጀነራል ኃይለ ስላሴ ግርማይ ና ኮሎኔል ተወልደ ገብረ ትንሳኤ ናቸው።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 በዛ በማምንበት ትግል ውስጥ የትግራይ ህዝብ አጀንዳ ይዘው የታገሉ ብዙ የጦር መኮንኖች አሉ። ለሰሩት ስራ ያለን ክብር በፍጹም ሊቀንስ አይችልም። ግን ደግሞ ገና ገና ጦርነቱ በሺዎች የሚቆጠሩ ወጣቶችን ይበላ በነበረበት ወቅት ሳይቀር ምሽግ ለመቆፈር ብለን የወሰነውን ኤክስካቫተር ወርቅ ለመልቀም ይጠቀሙበት የነበረው አዛዦችም አሉ። አቶ ጌታቸው በወርቅ ንግድ ላይ ተሰማርተዋል በሚል በስም የጠቀሷቸው የጦር መኮንን ብርጋዴር ጀነራል ምግበይ ኃይለን ነው። ብርጋዴር ጀነራል ምግበይ አቶ ጌታቸው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንትነታቸውን ከማስረከባቸው አንድ ወር ገደማ በፊት ከስራ ካገዷቸው ሶስት የጦር አዛዦች አንዱ ናቸው። እኔ ሲምፕል ምሳሌ ልንገራት። ዳባት ዳባት ደባርቅ አካባቢ ሊማሊሞ ውጊያ ይመራ የነበረ ሰው ሩቅ እርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበረ። ወርቅ ንግድ ውስጥ የገባ አሁን ለሀገሪቱ ለትግራይ ነጻነት አሁንም እስከ መጨረሻ እሰዋለሁ ያለ የሚፎክር ጀነራል አለ። ወርቅ ንግድ ነው ያለኸው ነው መባል አለበት። በዚህ ድርጊት የተሳተፉ የጦር መኮንኖች ተጠያቂ መሆን እንዳለባቸው አሳስበዋል። እነ ምግበ የሰሩት ጀግንነት የወጣት መስዋዕትነት መሰረት ተደርጎ የመጣ ጀግንነት ነው። እነዛን ወጣቶች ለስደት በሚዳርግ ደረጃ ወደ ተራ የወርቅ ንግድ ገብተው ሲያወቁ የስርቆት ተግባራቸውን የትግራይ ግዛት አንድነት የማረጋገጥ አድርገው ሲሉት እንደገና ሌላ መስዋዕትነት ይህን ወጣት ሊዳርጉ ሲንቀሳቀሱ ማለት አቶ ጌታቸው በዚሁ ቃለ መጠይቃቸው በስም የጠቀሷቸው ሌላኛው ወታደራዊ አመራር ብርጋዴር ጀነራል ኃይለስላሴ ግርማይ ወይም ወዲ እምበይተይ ናቸው። ብርጋዴር ጀነራል ኃይለ ስላሴ በ2014 ዓ.ም የትግራይ ኃይሎች ኮምቦልቻን በተቆጣጠሩበት ወቅት በመንግስት ባንኮች ውስጥ የነበረውን ገንዘብ እንዲሰበስቡ ከተመደቡ ሰዎች መካከል አንዱ እንደነበሩ አቶ ጌታቸው አስታውሰዋል። በወቅቱ በመንግስት ባንኮች የነበረው አራት ቢሊዮን ብር እንደነበር የገለጹት አቶ ጌታቸው ከዚህ ገንዘብ ውስጥ ብርጋዴር ጀነራል ኃይለ ስላሴ አንድ ቢሊዮን ብር ገደማ ነው የወሰደው ሲሉ ከሰዋል። በወቅቱ የግንባር አዛዥ ከነበሩት ብርጋዴር ጀነራል ኃይለ ስላሴ ስር የነበሩ ሌሎች ሰዎችም የተወሰነ ድርሻ መውሰዳቸውንም አቶ ጌታቸው አክለዋል። እንደ ብርጋዴር ጀነራል ኃይለ ስላሴ የወርቅ መቆፈሪያ ማሽን ከውጭ ሀገር በማስገባት በፌዴራል መንግስት ሲያዝባቸው ለማስለቀቅ ሙከራ ሲያደርጉ መቆየታቸውንም የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጨምረው ገልጸዋል። እነ ምግበይ ኃይለ ስላሴ በወንጀል ተነክረው በወንጀል ተነክረው ድንገት የሆነ ሰላም ከተፈጠረ አደጋ ውስጥ እንገባለው ተጠያቂ ሆናለው ብለው የሚያስቡ ሰዎች ግርግር በፍጹም እንዲፈት እንዲያልፍ በትግራይ ጦርነት ወቅት ከፍተኛ ተሳትፎ የነበራቸው አቶ ጌታቸው የትግራይ ሰራዊት የመረጃ መምሪያ ኃላፊ የነበሩትን ኮሎኔል ተወልደ ገብረትንሳኤም ወይም እንበብ በህገ ወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ አድርገዋቸዋል በቅርቡ ከሀገር እንደወጡ የተነገረላቸው ኮሎኔል ተወልደ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ አቶ ጌታቸው በቃለ መጠይቃቸው ላይ ጠቅሰዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበረ የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን ማገትና መሸጥ መቀየሩን አስረድተዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ አራት ሺ ዶላር እንዲያስገባ ይደረግ እንደነበር አቶ ጌታቸው ገልጸዋል ይህን አካሄድ በመጠቀም የውጭ አካውንት ከፍተው በሺዎች የሚቆጠሩ ሰዎችን እያገቱ ኤርትራውያንን የሚሸጡ የትግራይ ሰራዊት አመራሮች እንደነበሩ በጦርነት ወቅት የሴንትራል ኮማንድ አባል የነበሩት አቶ ጌታቸው ተናግረዋል ይህ በኤርትራውያን ላይ ሲካሄድ የቆየው ህገ ወጥ የሰዎች ዝውውር በስተመጨረሻ ወደ ትግራይ ተወላጆችን መዞሩንም አመልክተዋል የሰዎች ዝውውር ንግዱ ተጧጡፎ እንዲቀጥል የሚያደርጉ ሰዎች አሁንም እንዳሉ የገለጹት አቶ ጌታቸው በዚህ አካሄድ የኤርትራ ሰራዊትን ማፍረስ አይቻልም ብለዋል። የኤርትራ ሰራዊትን ማፍረስ አይቻልም፣ በዚህ ምክንያቱም ገንዘብ ያለው ሰዎች ያሉ ሊወጣ የሚችል ነው ማለት ነው። ወጣቶች መዋጋት የማይፈልጉ ግን ደግሞ ታፍነው ገንዘብ አውርዱ እንዳይባሉ ስቃይ ውስጥ እንዲቀጥሉ የተደረጉ አቶ ጌታቸው በትግራይ ወታደራዊ አመራሮች ተፈጽመዋል ካሏቸው ወንጀሎች ጀርባ የፖለቲካዊ አመራሩ እጅ አለበት ሲሉም ከሰዋል። ከእነዚህ ወንጀሎች ጋር የተያያዙ መረጃዎች እርሳቸው የጊዜ አስተዳደር ፕሬዝዳንት በነበሩበት ወቅት መሰብሰቡን እና የተደራጀ ሰነድ እንዳለም አቶ ጌታቸው ጠቁመዋል። ይህ ሰነድ ለክልሉ ፍትህ ቢሮ፣ ጸረ ሙስና ኮሚሽን እና ፖሊስ ኮሚሽን እንደቀረበ አክለዋል። በወንጀል ተጠያቂ የሆኑ ሰዎች እርምጃ ሳይወሰድባቸው የቀረው በጸጥታ አመራሮቹ እንቢተኝነት መሆኑንም አቶ ጌታቸው ተናግረዋል። ይህንን ለማስፈጸም ኃላፊነት የሚሰጣቸው ሰዎች የኔ ሰዎች ናቸው፣ የጸጥታ አመራሮች ናቸው። የጸጥታ አመራር በባህሪው ጥፋት ያጠፋውም ያላጠፋውም የመተጋገዝ ባህሪ አላቸው።